አሰላሙ አለይኩም ወረሐመቱላሂ ወበረከቱ እና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ እና ሰብሪና አልሐምዱሊላሂ ደህና ነን። ማለት ነው ወይ ያላችሁበት አለ፣ ሰላም ያድርጋችሁ። ሼር ላይክ እያደረጋችሁ ነው የምታበረታቱን፣ ከልብ እናመሰግናለን። ሁላችሁም ቻናሌ ማለት እና ሼር አድርጉልኝ። ሁላችሁም በተቻላቸው አቅም አበረታቱን። እርስ በራሳችን እንተዳደግ በተለይ ኢትዮጵያ ላለነው ደግሞ አበረሳቱን ማለት ነው ውዶች፣ እናንተንም ለሀገራችሁ በሰላም አላህ ያብቃችሁ ነው እያልኩኝ። ሰብሪ ጋ ዛሬ እንደምታውን ዳቦም ጋግርናል፣ ቡናችንን አፍልተናል። ሰብሪና በቃ የለም ረባሽ ሆናለች። ካሜራውም ላይ ልሂድና ላንሳት ለአንሳ ትላል ላይ በቃ ዳቦም ብሰጣት እምቢ አለች። እንደምታውኝ ወዳፏን ባደርግላት ትጥለዋለች። አሁን ተቀብለኝና ትንሽ ከባድ ነበረ። እንደዚህ ቪዲዮ ለመስራት ያሰብኩትም በቃ አስታዎች፣ ምክንያቱም ቮይስ ኋላ ላይ ድምጽ ማስገባት ነው እንጂ ያለኝ በቃ በጣም እየጮዎች ስለነበረ ትረብሻለች ተመልካችንም ብዬ በድምፁን አጠፋሁኝ ማለት ነው። እና ውዶች ዛሬ የመጣሁትኝ ብዙ ልጆች ባልሽ ሳ ባልሽ የምንደረሰ ባሏ የት ሄዶባት ነው ባሏ ምንድን ነው ምናምን እያላቸው የምትጠይቁኝ ልጆች አላቸው ማለት ነው። ባሌ የለም የምታቆንኳ ከበፊትም፣ ስለቅ የምታቁ ታውቃላቸው። ግን የማታቁ ባለቤቴ የለም ማለት ነው። ገና ነው ውዶች፣ አልገባም ገና መንገድ ላይ ነው ያለው። እንግዲህ ችለ አድርጉለት። ሌላ ምን እላለሁ? ምንም ማድረገው ነገር ስለሌለኝ ደአ ነው። ከዚህ ሌላ ምናደርጋለሁ ማለት ነው። ዶ አርጉለት፣ ሁላቸውን በተቻላችሁ አቅም ዶ አርጉለት። በሰላም አሰብበታለሁ አድርሰው ያው ለሁሉም ብዙ ልጆች የለም እንደ ባለቤቷ የትዶና ቪዲዮ ነው ምናምን እያሉት የምጠይቁ ስላላቸው ብዬ ነው። እንደምታዩኝ ሰብሪናም ጥላኝ በዛ በጀርባ በኩል ሄደች፣ በመቀመጫዋ ማለት ነው። እኔም ፎቶ ምናምን እየተነሳኝ ነበረ እና በዚህ መልኩ ነው እያሳለፍን ያለ ነው። በነገራችን ላይ ያለ ሰው ምንም ነገር ብታደርጉ ብቻቸውን ስትሆኑ፣ በእርግጥ አልሐምዱሊላ ልጅ ስላለችኝ ምንም አይመስለኝም፣ በልጅ ላይ ያጽናናዋል ማለት ነው። አንዳንድ ጊዜ ግን የሆነ በቃ ቤቱ ራሱ ሰው ከሌለ ቤት ቤት አይመስላችሁም። ምንም ብትሰሩ በቃ ይሆናል አደለ፣ ደስ የማይላችሁ ነገር ይኖራልና ብቻ አልሐምዱሊላ ለበጎ ነው። ምንም ማድረግ ስለማይቻል ለበጎ ነው ብለን ትተነዋል ማለት ነው። በመሀልም ሰብሪና ናጫውታለሁ እየረበሸች፣ እዛህ መጣት አለሁ፣ ተነስታዛ ትሄዳለች። በቃ ቡና ላስጠጣኝ ብላ ቆይች ማለት ነው። ይህንን ደግሞ አልሐምድሊላህ የሰው ልጅ ዋናው ትልቁ ነገር ጤና ነው። ሰብሪና እንደምታዋት ቆም ወደቅ እያለች ነው አልሐምድሊላህ፣ መቆም ጀምራለች ማለት ነው። መራመድ ነው ይቀራል። ቆም ብላ መልሳ ቁጭ ትላለች። ጎበዝ ጎበዝ እንድላት ደግሞ ስትቆም እኔን እያየች ነው። ይነግራኝ ምናምን አትለኛለች እና እንደምታውም በዚህ መልኩ ቡናችንን እየጠጣን ነው ማለት ነው። ከዛ በተረፈ ስለቦታም ቦታም አንዳንድ ነገር እላቸዋለሁ ማለት ብዙ ልጆች ሀይል ማን ነበር ያላችሁኝ? የሆነ አየር ማረፊያ እናንትና ምሪት አለ ወይ የተመራ አለ ብለውን ምሪት በርበሬ ወንዝና አየር ማረፊያ እስካሁን ድረስ እኔ አየር ማረፊያና በርበሬ ወንዝ ምሪት መኖሩን አላውቅም። ካለም ደግሞ እስኪ ይጠይቅላችኋለሁኝ። እኔ ምሪት ስማቀው እስካሁን ድረስ ሀሰን ሀገር ደርቃ ምናምን ነው ነው ወደዛ ነው እንጂ ያለው እስካሁን እኔ ወደዛ አልሰማሁም ሊኖር ይችላል እስቲ አጠያይቅላችኋለሁኝ ማለት ነው ያው የማውቀው እስካሁን ምሬት የሚባለው ይሄኛውን ስለሆነ ነው ማለት ነው ማዝም በይ አረዝም ባይረብሽም ኧረ አይረብሽም ይቺ ሰብሪና ረባሽ ናት እያሉሽ ነው ረባሽ ናት ረባሽ ናት እና ደግሞ ስለ ሰብሪና አንድ ልበላችሁ ነው እንቅልፍ ማለት ነው እንቅልፍ አልተኛም ባያቸው እምቢ ብዬ ነው ግን እንቅልፍ እኔ ምን እንደሆነ አላውቅም። እንዲ ብላኛለኝ ማለት ገላሻዋ ሸዋር ጥቤት ምናምን ሞከርኳት ዛሬ። እንደውም ትንሽ ተኝታ ተነስታለች። የሚገርባቸው ነገር ሁልጊዜም ሸዋር አጧት አለው፣ ግን አትተኛልኝም። በእጅ አትለም ወይ አብረት ከሆነ እኔጋ እዛው ይዣት ከተኛው ይትሰኛለች። እኔ ደግሞ እዛ ተኝቻ ሁሉ እሷ ጋ ያጀማ አከባር ነው እሷ ስትተኛ ዲ ስራ መስራት የሆነ ያልተስተካከለ ነገር ማስተካከል ነው የምፈልገው፣ ወይ ቪዲዮ መስራት ነው የምፈልገው። አጅሪት እኔጋ ጋር በቃ እ ፉክክር ነው የተያያዘው ማለት ነው። እና እንደምታዩት እኔን አይታ ነው ዘወር ብላ አይታ በእግሯ ወደዛ ብላኝ ሄደ ማለት ነው። ነይ እንደምላት ይሄው ነይ እንደምላት ስለምታቅ እጇን እያጨበጨበች ነው ጥላኝ የምትሄደው። ጫማ ነሳች ምናምን በቃ ጫማ ጋር ደግሞ በጣም ያሯሩ ጣታል። ጫማ በጣም ነው የምትወደው ነው ብቻ አንዱን ጀምር አንዱን ለቀቅ አደረግኩባችሁ። ሰብሪም ስራዋ ስለምታስቀኝ እኔ እንዳላት ቀስ ብለ ሸውዳኝ ነው የምትሄደው ማለት ነው። ዞር እያለች እያየች ና ፈታ ታደርገኛለች አንዳንድ ጊዜ እና ውዶቼ፣ እናንተንም ለሀገራችሁ አብቃት አብቅቷችሁ፣ ልጅ ያላችሁ ከልጃችሁ ጋር ልጅም የሌላችሁ ደግሞ አላህ ይወፍቃችሁ ከስደት መልስ ማለት ነው። ማለት ደስ ይላል። አንድ ነገር ብታጡ በአንድ ነገር ትደሰታላችሁ። እና በልጅ ሁሉ ብዙ ነገር ብዙ ነገሮችን ትረሳላችሁ። ራሳችሁን ትሆናላችሁ ደስታ አለ። እና የአይነት ነገር ስላለ አላህ ይወፍቃችሁ። ያላችሁን ማላ ልጆቻችሁን ይጠብቅላችሁ። የሌላችሁም ደግሞ ኢንሻአላህ አላህ ይወፍቃችሁ ነው ማለት እንደ ልጅ የሚያስደስት ነገር ስለሌለ እና እንደምታዩን ቡናችንን እየጠጣን በዚህ መልኩ ሰብሪ ጥላኝ እላለች። አሁን በዛ በኩል እየሸወደችኝ አሁን እኔ ልታመልጥ ነው። እኔም ተወት አድርጊያት አለሁ ኛት እያረኩኝ ማለት ነው። እና ይህን ይመስላል ልጆችዬ፣ ያው አንዱን ጀምር ላይ እንደምትን አልኳችሁ። ተይ እንጂማ እያትጣዩ አይጣልም እኮ ሰብሪ ሰብሪ፣ ና እህቴ እንጂ አትጣይ። እና ያው ይህን ይመስላል ሰደባ ሊምስን ላጠይቃችሁኝ ሳኡዲ አረቢያ ሄዳለሁ ብሎ መንገድ ሂዶብኝ ነው። መንገድ ገብቶ ነው የመን ያለው ማለት ነው ዱቺ። እንደውም ደግሞ ምን ሆኖባት ነው የት ሂዶባት ነው ምናምን ለምትሉ ምንም አልሆነም። ያን እያብረን አይደለንም ስለሄደ ነው ማለት ነው ዱቺ። ብቻ ሰበበት አለ አላህ ይደርሰ። ሌላ ምን አለም ዶ አድርጉለት። ያው ከዶአ ውጭ ምን የሚደረግ ነገር ስለሌለ ማለት ነው። ብቻ አረማይ ጫም አባቴ ይሩብ ነው ባያቸው እህቴ አባቴ ዩቲዩብ ነው ቪዲዮውን ምናምን ስታይ ብታው ስፋን አላ ጊዛን፣ እኮ እሱ ሲሄድ ገና ስንት ወሯ መሰላችሁ? ሰባት ወሯ ነው። አዎ የስንት ወር ክትባት ስትወስድ ነበረ? ሰባት ወር እንደ ሰባት ወር፣ አዎ ሰባት ወር ይሆናታል ስትል፣ አሁን እሷ እንኳን አስራ አንድ ወሯ ማለት ነው። ኦልሬዲ አራተኛውን ይዟል ማለት ነው አሁን መንገድ ከጀመረ እንኳን ባለቤቴ አራተኛ ወሩን ይዟልን፣ የጊዜው መሄድ ሱብሃንአላህ፣ እንዴት እንደሚሄድ ማለት ነውና አሁን ሰብሪ እንኳን አራት ወር ጨመረች ማለት ነው። እና ቪዲዮ ምናምን ስታይ ግርንም ይለኛል ወላሂ። ተመስጣ ነው የምታዩው የእሱ ቪዲዮ ምናምን፣ እንደዚህ እንትን ብለን አብሬ የቀረጽኳቸው ምናምን ነበርና ለውስቱ ተከፍትና ሳቅ እያለች ታየዋለች። ልክ ሲያቋርጥ ቪዲዮ የሚገርማችሁ ነገር ታለቅሳለች ማለት ነውና እንጃ ከባድ ነው ብቻ፣ ሰላም ያድርገው። አሰብበታለህ በሰላም ያደርሰው በሰላም ይመልሰው ነው የሚባለው። ማለት ነው ሌላ ችግር የለም። ልላችሁ ነው ምኑ መባት ነው ላላችሁኝ ነው ማብራሪያ የሰጠኋችሁ። ሌላ ነገር የለም፣ ደህና ነው። ያው ሳኡዲ እገባለሁ ብሎ ነው ልላችሁ ነው። ዶች ሰብሪ እንደምታው አቀፍኳት፣ አመጣት፣ አለሁ ትሄዳለች። በቃ አገር ላጥፋ ነው ይሄ ሁሉ ሩጫ ማለት ነው። እንደምታውኝ ጓደኛ ጋ እያወራሁኝ ነበረ ደግሞ ሰብሪና ና ሳይኝ፣ ምናምን ብለኝ ያሳየዋት ነው እዚህ ጋር የነበረው ግን እንቢ ያለች፣ ለያት ብታል፣ እንቢ ያለች። ታነሳ ጥላ ትሄዳለች። ኮፍያ ደግሞ አትወድም፣ ኮፍያዋን ትመነጭቃለች ወደ ላይ ብቻ። ከልጅ ጋር መዋል ልጅ ነው የሚያደርጋቸው ደስ ይላል። በቃ የመታከቱም እንዳለው ነው የሆነ ደስ የሚልም ነገር አለው። በቃ ልጅ ነው የምትሆኑት እነሱ ተከትላችሁ አንዳንዴ እሷ የምታደርገውን ነገር ነው የማደርገው። የራሱ ማለት ነው እና ብቻ ደስ ይላል። ዶች ቦታ መግዛት የምትፈልጉ ልጆች ካላችሁ ማለት ነው ቁጥር የተሰጠውም አሁን ባለው በሀሮ ሀገር ምናምን የምትፈልጉ ካላችሁ ቁጥር አስቀምጥላችኋለሁ። እኔን የማገኘ ስለምትፈልጉ በማንኛውም ነገር የምትፈልጉት ነገር ካለ እኔም ማናገር የምትፈልጉት ነገር ካለ ቁጥር አስቀምጣማተ እንጂ ቁጥር አስቀምጥላችኋለሁ። በዛ እየገባችሁ በኢሞም ሆነ በዋትሳፕም በቴሌግራምም ታገኙኛላችሁ፣ ታናግሩኛላችሁ ማለት ነው ልጆች። እና ዛሬ ውሏችን ከሰብሪና አብዱ ጋር ይሄንን ይመስል ነበረ። መጫዋቻውን አመጣለሁ ምንላለሁ ዝብል ብላ ዘይ ተቃ ስትጫወት ዘይ ተቃ ይዤላት መጣሁ። አሁን ደግሞ ተከትዬ አንድ ክፍል ባዶ ቤት አለ፣ እዛ ሄዳ ጥገባች። አመጣታለሁ ተውት፣ አመጣታለሁ ትሄዳለች፣ አመጣታለሁ ትሄዳለች። ውስጥ ለመጨረሻ በሩን ስዘጋባት፣ አሁን እንደምታው ቆማ በቃ መከፍት ነው የምትመስለው ስትታገል ማለት ነው። ሾልካ በየት ልሄድ እያለች ይያለሽ ነውና፣ እዛ ውሃ ምላምና አለን፣ ውሃይቱን ፈልጋ ነው እንደዚህ የምትሮጠው። መሰብሰቢያ ላይ ውሃ አስቀምጪ እዛ ጭካ ሄዳ ለመጫማለቅ ነው ፍላጎቷ ማለት ነው። አሁን ጁዝ ነው የጠጭ ምናምን አልኳት፣ መጣች ተንበርክካ ማለት ነው። እኔ ወድ አቶ ድምኮ ግን ነይ ስላት ላለመሄድ በቃ ወደ ለኔ መጣይ ተመልሳ ማለት ነው። እኔ ይመስላሉ ልጅ እኔ ትረክረክ እኔ እሺ አላየዋት ነው ካሜራው ላይ ተጠግካ፣ እናንተ ጋር ትዘለን። ወላሂ አላየዋትም ነበረ ወደ ካሜራው ሄዳ ራሷን እያየች ታጨበጭባለች ማለት ነው። እና ደስ የሚል ጊዜ ነው እያሳለፍን ያለነው። አልሀምዱሊላህ ላችኋለሁ። ለዛሬ ይህን ያክል ካልናችሁ፣ ሼር እያደረጋችሁ አበረታቱን። ያን ያክል እይታ ቪዲዮ የለውም። እንሻላ ትንሽ ልጅ እስከምትለቅ ድረስ ነው እንጂ ማለት ያኔ ለመንቀሳቀስ ምናምን አሁን ጠንከር ስትል ይጃትን በሄድ ችግር የለውም። አሁን ላይ ግን ትንሽ ገና ስለሆነች እሷን እ ለመንቀሳቀስ አስቸጋሪ ስለሚሆነው በቦታም ዙሪያ በማንኛውም ዙሪያ የተለያየ ነገር ለእናንተ የሚጠቅሙ ነገር ይዞ ይቀርባለሁ ብዬ ያስባለሁ። እስከዛ ድረስ እናንተ አበረታቱን ማለት ነው። ብሎች ሸር አድርጉልን፣ ላይክም አድርጉልን። በቃ ትልቅ ሚዲያም ያላችሁ ካላችሁ ሸር አድርጉልን። ይህን ይመስላል። ዶች ሰብሪና ቻው። ቢያቸው እያልካት ነበር አለማያት ዩ ማናት? ይችን ምትረብሸዋ ማናት? ጫውባያቸው እያልኳት ነበረ። እንደምታወት በቃ ሀገር ላጥፋ ነው በርሬ ልሂድ ነው ስራዋ። ኮፍያ ለታል ኮፍያ በጣም ነው የምትጠላውና፣ በቃ ከዛው ላይ አውርዳ ለመጣለው ፍላጎቷ በጣም ሲጠና፣ ኮፍያ አትወድም። ዛሬ ውድች ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሼር ላይክ አድርጉልኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ